ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ሀይሉ ነኝ። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የመሃሉ ዘመን በሚል መሪ ቃል ለከፍተኛና መካከለኛ አመራሮች በቀረበ ሰነድ ላይ ውይይት መካሄድ ጀምሯል። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመሃሉ ዘመን በሚል መሪ ቃል ለከፍተኛና መካከለኛ አመራሮች በቀረበ ሰነድ ላይ ውይይት መካሄድ ተጀምሯል። ውይይቱን ያስጀመሩት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ የሳ እንደ ገለጹት ውይይቱ እንደ ሀገር የተጀመረውን ለውጥ ስኬትና ተግዳሮቶች ላይ ትኩረት አድርጎ እንደሚደረግም ገልጸዋል። ያጋጠሙ ተግዳሮቶችን ለማሻገር የሚያስችሉ መንገዶች ላይ ውይይት በማድረግ ለቀጣይ ጉዞና የፓርቲው ስራ አስፈጻሚ ላስቀመጠው አቅጣጫም ተፈጻሚነት ዝግጅት የሚደረግበት መሆኑን ገልጸዋል። ውይይቱ በቀጣይም በየደረጃው ከሚገኙ የማህበረሰብ ክፍሎች ጋር ተጠናክሮ እንደሚቀጥልም አቶ ጌቱ ተናግረዋል። በመርሃ ግብሩ ላይ የክልሉ ከፍተኛ እና መካከለኛ አመራሮች ተገኝተዋል። የማህበረሰቡ በማህበራዊ ሚዲያ ላይ የሚተላለፉትን ሐሰተኛ መረጃዎች በንቃት ሊከታተል እንደሚገባ የሐረር ከተማ ነዋሪዎች ገለጹ። እየተሰራጩ ያሉ ሐሰተኛ መረጃዎችን በማጋለጥ መተባበር እንዳለባቸው ነዋሪዎቹ ተናግረዋል። ዘገባው የሙህዲን ሙክታር ነው። ዝርዝሩ በተከታይነት ይቀርባል። ህብረተሰቡ በማህበራዊ ሚዲያ ለሐሰተኛ መረጃ ጆሮ ሳይሰጥ እየተሰራ ያሉ የልማት ስራዎችን መደገፍ እንዳለባቸው ያነጋገርናቸው የሐረር ከተማ ነዋሪዎች ገለጹ። አስተያየታቸውን የሰጡ ነዋሪዎች በማህበራዊ ሚዲያዎች የተሰራጩ ያሉ ሐሰተኛ መረጃዎች ብሄር ብሄረሰቦችን በማጋጨት ህብረተሰቡ ዘንድ ጥርጣሬ ለመፍጠር ታልሙ የተሰራጨ መሆኑን ገልጸው ህብረተሰቡ ትኩረት ሊሰጡት እንደማይገባም ተናግረዋል። መረጃዎችን በመለየት መጠቀም ያስፈልጋል ያሉት ነዋሪዎቹ እየተሰራ ያሉ የልማት ስራዎች መደገፍ ያስፈልጋለም ብለዋል። ሐሰተኛ መረጃ በብሔሩ ላይ ያተኮረ ነው። ሐሰተኛ መረጃ በመፍጠር ህብረተሰቡን አጋጭቶ ሀገር ለማፍረስ ምኞት ያላቸው አካላት ነው እነዚህን አይነት ስራ የሚሰሩትን። አሁን ላይ እንደ ቀድሞ በትንሽ ነገር አንሸወድም። ግንዛቤ ለሌላቸው ግንዛቤ እየሰጠን ነው። ህብረተሰቡ ሐሰተኛ መረጃን ለይቶ ማወቅ ይኖርበታል። ሞታ ወላመንታ ሞቱማ ፊ ኡመተ ግዱ ጅሩ እርቅሱ አላማቸው መንግስትና ህብረተሰብ በህዝቡ መካከል አለመተማመን መፍጠር ነው። ህብረተሰቡ የሚከተለውን ማወቅ እና መለየት አለበት። ያው ህብረተሰቡ ከህብረተሰብ የማጋጨት አለማ ይዞ የተነሳ ጉዳይ ነው። ህብረተሰቡ ደግሞ ይህንን ሊገነዘብና ሊረዳ ይገባል። ሚቶሮሞን ከነወኔ ሀናሚ ከሀናረጫላት ወደለገን ዋንፊ ደነከን ከምኔ እኛ ይህን አውቀናል። ምንም ማምጣት አይችሉም ማፍረስ ነው። ሀሰተኛ መረጃን ለመከላከል እንሰራለን። ሀየን ጉዳን ሳ ሞቱማ አፍ ኡመት ወልት ቡሱ ሀናፍ ሞቱማን ወንቶ ተነ ዋና አላማቸው ህዝብን ማጋጨት ነው። መንግስት እነዚህን አካላት ላይ እርምጃ መውሰድ አለበት። ሞቱማ ቲኒስ ሞቱማን ተወኖ ጉዱ ረቀባችሁ ሀሰተኛ መረጃ የሚያስተላልፉ አካላት ላይ እርምጃ መወሰድ አለበት ሲሉም ነዋሪዎቹ ገልጸዋል። አከም ሚሶመት ሞቱማ ሓነኻ ሞቱማን ምሶማ መንግስት እያካሄደ ያለው ልማትን ለማደናቀፍ ላይ መንቀሳቀስ ህዝቡን መከላከል ይገባል። ሃንገም ተካ ኦዱን ቶኮ ሃንገ ረጋ ቀበተማ ቀብ ዳንባፍት ሮ ቀበን ዱራል ድርሰኒ ህብረተሰቡ መረጃዎችን እውነት መሆናቸውን መለየት አለበት። ሁሉም መረጃ እውነት ነው ብሎ መቀበል የለበትም። አሁን ላይ ቪጂታን የሚፈጥሩ ብዙ መረጃዎች አሉ። ማለት ለሀገር የሚጠቅሙ ስራ ነው መስራት ያለባቸው። እነዚህ አፍራሽ አካላት ላይ መንግስት እርምጃ መውሰድ ይገባል። አቤ ነሞ ተከና ከነ ገረስ የራት ደይሴ ብይኒ ይፊ ኡመኒኒ ሲራብረጭ ቆባን ከንክረብያ ታቴ ነሞ ተኮ እንደነዚህ ህብረተሰቡ የምናወግዘው አካላት ኃላፊነት ሊወስዱ ይገባል። እንደ ሀገሪቷ ህግ ኃላፊነት ሊኖርባቸው ይገባል። ያው ህግ አለው፣ የሚዲያ ህግ አለ። በሚዲያ ህግ መሰረት ነው መተላለፍ ያለበት። ስለዚህ በዛ መሰረት መንግስት ያው የራሱን እርምጃ መውሰድ አለበት ብዬ ነው የማስበው። በከተማ በገጠርም የተሰሩ ያሉ የማስራዎች ላይ ልንሳተፍና ልንደግፍ ይገባል ሲሉም ነው ነዋሪዎቹ የገለጹት። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በሐረማያ ዩኒቨርሲቲ የ2017 ተመራቂ ተማሪዎች የተሰሩ በ15 ሚሊዮን ብር የሚገመቱ ፕሮጀክቶች በሐረር ከተማ ተመርቀዋል። በሐረማያ ዩኒቨርሲቲ ጤናና ህክምና ሳይንስ ኮሌጅ ተመራቂ ተማሪዎችና በማህበረሰቡ ተሳትፎ የተገነቡት በ15 ሚሊዮን የሚገመቱ ፕሮጀክቶች ተመርቀው ለተጠቃሚዎቹ ክፍት ሆነዋል። ዘገባው የፋሚሲያር ነው። የአብስራ አሰግድ ዝርዝሩን ታቀርበዋለች። በሀራማያ ዩኒቨርሲቲ ጤናና ህክምና ሳይንሱ ኮሌጅ ተመራቂ ተማሪዎችና በማህበረሰቡ ተሳትፎ የተገነቡ በ አንድ ነጥብ አምስት ሚሊዮን ብር የሚገመቱ ፕሮጀክቶች ተመርቀው ለተጠቃሚዎች ክፍት ሆነዋል። በሀራማ ዩኒቨርሲቲ ጤናና ህክምና ሳይንሱ ኮሌጅ ከማስተማርና ከማከም በዘለለ በህብረተሰብ አቀፍ ትምህርትና ፍልስፍና እየተመራ የማህበረሰቡን ችግር የሚፈቱ በርካታ ስራዎችን በመስራት ላይ እንደሚገኝ በምረቃ ፕሮግራሙ ላይ የተገኙት የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን ተናግረዋል። ህብረተሰቡ በተመራቂ ተማሪዎች የተገነቡ ፕሮጀክቶችን እንዲንከባከቡና ና በአግባቡ እንዲጠቀሙም ኃላፊው ጥሪ አስተላልፏል። የሐረሪ ክልል ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ኢማን ዜዳን በበኩላቸው ዩኒቨርሲቲው በጤናው ዘርፍ የክልሉን ህዝብ ተጠቃሚ የሚያደርጉ በርካታ ስራዎችን በመስራት ላይ ስለመሆኑም ተናግረዋል። የአርማ ዩኒቨርሲቲ ጤናና ህክምና ሳይንስ ኮሌጅ ለክልሉ ጤና ጥበቃ ቢሮ ድጋፍ የሚሆኑ በርካታ ስራዎችን በመስራት ላይ ይገኛል ያሉት ኃላፊዋ ዩኒቨርሲቲው በክልሉ ማህበራዊ ኃላፊነቱን በተሻለ ደረጃ በመወጣት ላይ እንደሚገኝም ተናግረዋል። ከሀረማያ ዩኒቨርሲቲ አንዱ ተልእኮ ችግር ፈቺ ትምህርቶችን ማስተማርና ለህብረተሰቡ ችግር መፍትሄ የሚሆኑ ስራዎችን መስራት ነው ያሉት ደግሞ በሀረማያ ዩኒቨርሲቲ ጤናና ህክምና ሳይንስ ኮሌጅ የኢመርጀንሲ ክሪቲካል ኬስ ዳይሬክተር ረዳት ፕሮፌሰር አሜ ማህዲ ናቸው። የዩኒቨርሲቲው ተማሪዎች በክፍል ውስጥ የቀሰሙትን እውቀት ፍሬ እንዲያፈራ ህብረተሰቡ ያለበት ችግር በመለየት መፍትሄ የሚሆኑ ስራዎች እየሰራ መሆኑን ተናግረዋል። በሀረር ከተማ ሀኪም ወረዳ የአቅመ ደካማ አጥርን ጥገና፣ በቀላዳምባ አንደኛ ደረጃ ትምህርት ቤት የንጹህ መጠጥ ውሃ ፕሮጀክት እንዲሁም በሸንኮር ጋራ መጸዳጃና ፈሳሽ ማስወገጃ ፕሮጀክት ተሰርቶ ለተጠቃሚ ህዝብ ክፍት ሆኗል። የቀላዳንባ ቁጥር ሁለት ትምህርት ቤት ርዕሰ መምህር የሻረግ በለጠ በሀረማያ ዩኒቨርሲቲ ተማሪዎች ጥረት የተገነባውን የመጠጥ ውሃ ፕሮጀክት በትምህርት ቤቱ ያለውን ከፍተኛ የሆነ የመጠጥ ውሃ ችግር መፍትሄ የሚሰጥ መሆኑን ተናግረዋል። በትምህርት ቤቱ የተማሪዎች ምግብ ፕሮግራም ላይ የመጠጥ ውሃ አቅርቦት መጨመሩ የመማር ማስተማር ስራን ከማቀላጠፍ ሌላ በተማሪ ውጤት ላይ አውንታዊ ተጽዕኖ የሚያበረክት መሆኑን ርዕሰ መምህሩ ገልጸዋል። በተማሪዎችና አካባቢ ማህበረሰብ ትብብር የተገነባ የሚገነባው የጋራ መጸዳጃና ፈሳሽ ሚጃ ፕሮጀክት ላለባቸው ከፍተኛ የሆነ የፈሳሽ ማስወገጃ የጋራ መጸዳጃ ችግር መፍትሄ የሚያመጣ መሆኑን የሸንኮር ወረዳ ነዋሪዎችን በመወከል በምረቃ ፕሮግራሙ ላይ በመገኘት የተናገሩት ደግሞ ሂንዲያ አህመድ ናቸው። በፕሮጀክቱ ምረቃ መርሃ ግብር ላይ ለስራው መሳካት ከፍተኛ አስተዋጽኦ ላበረከቱ አካላት የምስጋና ምስክር ወረቀትም ተበርክቷል። ዜናዎቻችን ቀጥለዋል። ተማሪዎች የተለያዩ ማህበራዊ ችግሮችን የሚፈቱ ስራዎች ላይ መሰማራታቸው የህዝብ አገልጋይነት መንፈስን የሚያላብስ መሆኑን የሀረማያ ዩኒቨርሲቲ ተማሪዎች ገለጹ። ሀረማያ ዩኒቨርሲቲ ሀረር ጤና ሳይንስ ኮሌጅ ተመራቂ ተማሪዎች በቲቲፒ ፕሮጀክት በምስራቅ ሐረርጌ ዞን ግራዋ ወረዳ እየሰሩ የነበሩን የጤና ዘርፍ ፕሮጀክትን አስመርቀዋል። ዘገባው የአብዲ ኡስማን ነው። ሲሳይ ዘሪሁን በሐረማ ዩኒቨርሲቲ የጤና ሳይንስና ሕክምና ተማሪዎች በቲቲፒ ፕሮጀክት የተለያዩ ችግር ፈቺ ስራዎችን በማህበረሰብ ውስጥ የሚሰሩ ሲሆን እንደዚህ አይነት ፕሮጀክት መስራታቸው የሙያ ክህሎትን ከማዳበር ባለፈ አገልጋይነት መንፈስ እንዲላበሱ የሚያደርጋቸው መሆኑ እሙን ነው። በሐረማያ ዩኒቨርሲቲ ሀረር ጤና ሳይንስ ኮሌጅ በየአመቱ ተመራቂ ተማሪዎች በዚህ ፕሮጀክት የተለያዩ የህብረተሰብ ክፍሎችን ችግር የሚፈቱ ስራዎች የሚሰሩም ሲሆን በጤናው ዘርፍ ደግሞ የተለያዩ ፕሮጀክቶችን እየሰራ የሚገኝ ሲሆን በግራዋ ወረዳም የተሰሩ ፕሮጀክቶችን አስመርቀዋል። በፕሮጀክቱ ምረቃ ላይ የሐረማያ ዩኒቨርሲቲ ጤና ሳይንስና ሕክምና ኮሌጅ የህብረተሰብ ትምህርት ክፍል ኃላፊ የሆኑት ረዳት ፕሮፌሰር አብዲ ብርሃኑ የፕሮጀክቱ ዓላማ ተማሪዎች የሙያ ብቃታቸውን እንዲያዳብሩ ማድረግ መሆኑን ገልጸው ህብረተሰቡንም የአገልጋይነት ሜት እንዲላበስም ያደርጋል ሲሉ ገልጸዋል። በትንሽ ወጪ ትልቅ ፕሮጀክት መስራት የሚቻል መሆኑንም የሚያሳዩ ስራዎች እየተሰሩ መሆኑን የገለጹት ኃላፊው የህብረተሰቡን የጤና ችግር ከመፍታት አንጻርም ትልቅ ፋይዳ ያለው ስለመሆኑ ተናግረዋል። የተሰሩት ፕሮጀክቶችም ተገቢውን አገልግሎት እንዲሰጡና እድሜ እንዲኖራቸውም ህብረተሰቡ ሊጠብቃቸው እንደሚገባም መልእክታቸውን አስተላልፈዋል። የጋራ ሙለት አጠቃላይ ሆስፒታል ስራ አስኪያጅ አቶ ሀጂ ባካም በስነስርዓቱ ላይ ባስተላለፉት መልእክታቸው ፕሮጀክቱ ያሉትን ችግሮች በመለየት የህብረተሰቡን ፍላጎት መሰረት በማድረግ እየተሰሩ መሆኑን ጠቁመው የህብረተሰቡም ተጠቃሚነትን ለማረጋገጥ ትልቅ ሚና ያላቸው መሆኑንም ተናግረዋል። በመርሃ ግብሩ ላይ አስተያየታቸውን የሰጡት የተመራቂ ተማሪዎች በበኩላቸው ስራውን ከመስራታቸው በፊት ህብረተሰቡ ዘንድ ጥናት በማድረግና ዋና ዋና የጤና ችግሮችን በመለየት ወደ ስራ መግባታቸውን የገለጹ ሲሆን በዚህም የአእምሮ ህክምና ማዕከል፣ የግራዋ አንደኛ ደረጃ ትምህርት ቤት መጸዳጃ ቤቶች ግንባታና የጥገና እንዲሁም የሴቶች ንጽህና መጠበቂያ ክፍል ለግራዋ ሁለተኛ ደረጃ ትምህርት ቤት መገንባት መቻላቸውን ገልጸዋል። እንደዚህ አይነት ስራዎች መሰራታቸውም በቀጣይ ወደ ስራ ሲገቡ ስኬታማ ስራዎችን ለማከናወን እንዲችሉ የሚያግዛቸው ስለመሆኑም ተገልጸዋል። ወደ ሀገር አቀፍ ዘገባዎች አለፍን። የአርበኞች ቀን፣ የድል ቀን፣ የቅኝ ግዛት ህሳቤ በአፍሪካ ምድር ማሸነፍ እንደሚቻል ዳግም የተገለጠበት ብርቱ የተጋድሎ መገለጫ መሆኑን ፕሬዚደንት ታዬ አጽቀሥላሴ ያስገነዘቡ። በተመሳሳይ ዜና ደግሞ 84ኛው የአርበኞች ቀን መታሰቢያ በዓል ሲከበር በቀጣይ የሚኖሩ የሀገር ትልልቅ ኃላፊነቶችን ለመወጣት በመዘጋጀት ሊሆን ይገባል ሲሉ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። ቤቴሌም ደሴ ዝርዝሩ ይዛቸዋለች። የአርበኞች ቀን የድል ቀን፣ የቅኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መገለጫ መሆኑን ፕሬዚዳንት ታዬ አጽቀ ሥላሴ ያስገነዘቡ 84ተኛው የጀግኖች አርበኞች የድል ቀን አራት ኪሎ በሚገኘው የድል ሀውልት አደባባይ ተከብሯል። ፕሬዚዳንት ታዬ የአበባ ጉንጉን ካስቀመጡ በኋላ ባደረጉት ንግግር እለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቁ ድል የሚዘከርበት ነው ብለዋል። ዕለቱ የቀኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መገለጫ ነው ያሉት ፕሬዝዳንቱ ቀኑን ኢትዮጵያን በሚመጥን ሁኔታ ማክበር እንደሚገባ በአጽንኦት ገልጸዋል። ሰላምና ነጻነት ከሌለ የውጭ ኃይል የምንማረውና የምንቀበለው ሳይሆን በራሳችን የነጻነት ብርቱ ፍላጎት የተመሰረተ መሆኑን ያረጋገጥንበት ነው ሲሉም ገልጸዋል። 84ኛው የአርበኞች ቀን መታሰቢያ በዓል ሲከበር በቀጣይ የሚኖሩ የሀገር ትላልቅ ኃላፊነቶችን ለመወጣት በመዘጋጀት ሊሆን ይገባል ሲሉ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን ገለጹ። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን እንደገለጹት የዛሬው የድል በዓል ጣሊያን ከ40 ዓመት በኋላ ያደረገው ወረራ በድል ተጠናቆ ንጉሰ ነገስቱ ወደ ሀገር የገቡበትና ነፃነት የታወጀበት ቀን ታሳቢ ተደርጎ የሚከበር በዓል ነው። በዓሉ ሲከበር በቀጣይ የሚኖሩ የሀገር ትላልቅ ኃላፊነቶችን ለመወጣት በመዘጋጀት ሊሆን ይገባል ብለዋል። የአሁኑ ትውልድ ይህንን ቅርስ እንዴት እንደሚጠብቅና የአሁኑ ትውልድ ይህንን ቅርስ እንዴት እንደሚጠቀምና ለእድገት እንደሚያውል ማሰብ እንደሚኖርበትም ጠቁመዋል። የኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪዎች ችግሮቻቸውን እንዲፈቱ ያስቻለ ነው ሲሉ የኢንዱስትሪ ሚኒስትር ዴታ ታረቀኝ ብሉልታ ተናገሩ። የሶስተኛ የኢትዮጵያ ታምርት ኤክስፖ አካል የሆነው የፓናል ውይይት የአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚል መሪ ሀሳብ ተካሂዷል። የኢንዱስትሪ ሚኒስትር ዴታ ታረቀኝ ብሉልታ በዚህ ጊዜ እንደገለጹት መንግስት ለአምራች ኢንዱስትሪ ዘርፉ ልዩ ትኩረት በመስጠት እየሰራ ይገኛል። ጥያቄው የአምራች ኢንዱስትሪዎች የማምረት አቅም እንዲጨምር ማስቻሉንም አብራርተው የማክሮ ኢኮኖሚው ማሻሻያው የኤክስፖርት ምጣኔው እንዲሻሻል እድል የሚፈጥር መሆኑንም ተናግረዋል። አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አምሮዎች በክህሎት የበቁ ዜጎች በሚል በዛሬው ዕለት ተከፍቷል። በስራና ክህሎት ሚኒስቴር አዘጋጅነት የሚካሄደው ውድድሩ ከሁሉም ክልሎች የተመረጡ የቴክኖሎጂ ስራዎች ለእይታ በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ቀርበዋል። ከውድድሩ ጎን ለጎን የቴክኖሎጂና ና ኢንተርፕራይዞች ምርትና አገልግሎታቸውን የሚያስተዋውቁበት ኤግዚቢሽን ይካሄዳል። በፕሮግራሙ ላይ የተለያዩ የመንግስት የስራ ኃላፊዎች፣ ተጋባዥ እንግዶች እንዲሁም የፈጠራ ባለቤቶችም ተገኝተዋል። የሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራች ቆይታ አድርግ ያለው ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚያ አበቃው።